ህመም ገጠማቸው። በሚያሳዝን ሁኔታ የሀንቾን መፈንከት ከሰሙ በኋላ የበፊቱ በሽታቸው መጥቶ መቋቋም አቃታቸው። ማልቀስ፣ ምግብም አልበላም፣ ሞሃም አልጠጣም፣ ሀኒዬ ብቻ እንድትነቃልኝ ነው የምፈልገው እያለ ዶክተሮቹንና እነ ወይዘሮ ሜላትን አቶ መስፍንን ረበሸ። እነሱም እባክህ ተረጋጋ፣ ሀንቾ እኮ አሁን ትነቃለች እያለው ቢለምኑትም እንኳ በፍጹም ጭራሽ። እጃቸውና እግራቸው መንቀጥቀጥ ጀመረ። አሲር ወይኔ ጉዴ፣ የበፊቱ በሽታው እየተመለሰበት ነው እንዴ? አሁንስ ግራ ገባኝ እያለ በጣም እያለቀሰ እባክህ ፋዘር እንደዚህ አታድረግ እባክህ ፋዘር እንደዚህ አታድረግ እያለ መለመን ጀመረ ተምቹ ሳይቀር እባክህ ሀኒቾ እኮ ትነቃለች ለምንድን ነው ሀኒቾ እኮ አሁን ደህና ናት ብሏል ዶክተሩ ስለዚህ ምንም የሚያሳስብ ነገር የለም እባክህን እያለ ቢለምነውም እናንተ ምንም ነገር አይገባችሁም ሀንዬ ማለት የአይኔ ብሌን ናት ህይወቴ ናት ያለ ሀንዬ ህይወትን ማሰብ እጅጉን ነው የሚከብደኝ ይህ ሁሉ የእኔ ስህተት ነው። ምን ነው ባላመጣኋት ኑሮ፣ ምን ነው እዛው እኔ እያለሁኝ ሙቼ በነበር ሲል ፋዘር፣ አሲር ለምን እንደዛ ትላለ፣ ሀንዬ አሁን ስትነቃ ጭራሽ ያንተን ነገር እንደማይሆንላት እያወቅ እንዴት እንደዛ አይነት ንግግር ትናገራለህ? ፋዘር የእውነቴን ነው ምልክ፣ አሁንስ እኔንም ጭምር ታሳብደኝ ነው ሀንዬ፣ በፍጹም ያንተን እንደዚህ መሰባበርና ያንተን ድጋሜ በሽታ መምጣት የምታክ ከሆነ እመነኝ፣ እመነኝ እራሷን ነው የምታጠፋው፣ ካልሆነ የሆነ ነገር ትሆናለች ሀንዬ ስለዚህ እባክህን ፋዘር ተረጋጋ፣ እያሉ ቢሉትም እኔ የምረጋጋ ከሆነ አሁንም ቢሆን ሀንዬን እንድታስነቁልኝ እፈልጋለሁ፣ ካልሆነ ግን እኔ በህይወቴ አታገኙኝም አለ። ወይዘሮ ሜላት ግራ ገባት። እውነት ለመናገር እኔ የወለድኳት እኔ የወለድኳት እናቷ እንኳ እንደዝ ልሆን አልችልም። አዎ አዝኛለሁ፣ አዎ ልቤ ተሰብሯል። መስፍን ግን የአቶ ኖላዊ ነገር እጅጉን እያሳሰበኝ ነው። አሁንስ ከገዛ ልጅ ሀንድዬ እያሳዘነኝ ያለው እሱ ነው ብላ ነገረችው። አውቃለሁ እንደሚሉ፣ እኛኮ እኛ ኮ ገና ህፃን እያለች ነው የተውናት እና አስበሸዋል። ስንቱን መከራና ስንቱን ስቃይ አብረው ነው ያሳለፉት። ስለዚህ በሱና በሀንዬ መካከል በጣም ብዙ አታችመንት አለ፣ በጣም ብዙ የሚያገናኛቸው ነገር አለ። እናም ሀንዬ በድንገት እንደዚህ ስትሆን ታዲያ ምንጠብቀች ነበር? ሚሉ ታዲያ ምንድን ነው የምናደርገው? መስፍን በዚህ አያያዝ እመነኝ፣ የሆነ ነገር ይሆንብናል። ካልሆነ ግን እኔ ምንድን ነው የማደርገው እያለች ወይዘሮ ሜላታ አሳሰባት። ችግር የለውም እንደምንም ብለን አሁን ፋዘርን የሆነ መድኃኒትም ቢሆን አስጠቅመን የእንቅፍ መድኃኒት እንድተኛ ማድረግ አለብን። ዶክተሮቹ የአቶ ኖላዊ ዶክተር፣ እባክዎትን ይሄ ነገር በጊዜ የማይቋጭ ከሆነ ይሄ የድሮ በሽታ ሊመለስበት ይችላል። እናም ጭንቀትና እንዲሁም ሀሳብ ደም ግፊትን ሊያመጣ ይችላል። እሱ ደግሞ እቋፍ ላይ ነው ያለው እናም ይህን በሽታው ማቆም አለበት፣ ካልሆነ ግን እመኑኝ ሰውየው ይታመማል ብላ አለች። ሰላም ሰላም! ውድና የተከበራችሁ የህያቤቲ ቤተሰቦች እንዲናችሁልኝ ሁሉ ሰላም፣ ሁሉ መልካም ምን፣ እግዚአብሔር የተመሰገነ ይሁን። ሰላም ነው፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ ያመሰግናለሁ። እጅግ አስተማሪውና አጓጊው ኖላዊ ድራማ እንደቀጠለ ይገኛል። የወይዘሮ ሜላት እናት ቆይ ይቺ የማትረባ ሴትዮ ማናት? ልጄን እንደዚህ ያደረገችው እስኪ ንገሪኝ። አንቺ ሰላም ውረንጦ የሆንሽ ልጅ አንየ ሰሞኑን ከማን ጋር ተጣልታ ነበረ? ከማንስ ጋ ነው የተጋጨችው? ምንስ ተፈጥሮ ነበር? እያለች ስጠይቃት፣ እረ አያቴ ምን ሆነሽ ነው? ከማንም ጋር ምንም አላለችም። ሀና እኮ ቢናገሯት ጭራሽ አንድም ነገር ሳትናገር የምትሄድ ናት ታዲያ እንዴት ነው የሰው ልጅ በድንገት ሊፈነከት የሚችለው በዛውም በድንጋይ ትሰሚኛለሽ ፈሪ ሰው ነው ድንጋይን የሚያመለክተው ምክንያቱም ጀግናና ቆራጥ ቢሆን ኑሮ ና ቆራጥ ቢሆን ኑሮ ከፊት ለፊት መጥቶ ነበር የሚገጥማት እና ባዩሽ ትመስልሻለይ አያ አያቴ በፍጹም ባዩሽ አትመስለኝም ምክንያቱም ባዩሽ እኮ ጀግናና እንዲሁም ደፋር ናት አይደለም ሀንዬን ከጀርባ ልታጠቃት ይቅር እና፣ ያኔ የማየን ራሱ ፊት ለፊት ነው። እንደዛማ አትበይ። ያን ጊዜ እናትሽን የደበደበቻት እኮ ከኋላ ነው። አይ ቢሆንም ታዲያ እንደ አጋጣሚ እርግብን አንቃት ስለነበረ ደንግጣ ነዋ። ግን ባዩሻት መስለኝም። ግን የሆነ ሰው የእኛን ቤተሰብ ለማውደም እየፈለገ ነው፣ እና እሱም እደርስበታለሁኝ። ያ እዝራ ብላ ስትል አያትየቱ ደግሞ ማን ነው እዝራ? አልገባኝም በእርግጥ የሆነ ማታ የሆነ ሰው ስትጀናጀን ነበረ፣ ማለቴ ያው እያወራች ነበር፣ ግን እኔን ስታይ እንደ መፍራት ብላ። ኧረ ታይታይ የእኔ ድብላል የእኔ ብርቱካን፣ እኔ ምልሽ ምንም ችግር የለውም ብዬ እንዳልተፈጠረ ዝም ብዬ ደስ እንድላት ብዬ ዝም አልኩኝ። እና ምናልባት ይሆን እንዳያት ምን ሆነሽ ነው? እዝዳኮ ይወዳታል፣ ያፈቅራታል፣ አይደለም እንደዚህ ላይ እና ታዲያ ሌላ የሚወዳት ሰው ካለ አሊያ ደግሞ እርግብ ትሆን እንዴ? አረ በፍጹም አያቴ። እርግብ እኮ ከጠፋች ቆይታለች። እንደውም ተምቹ ማለቴ የእሷ ፍቅረኛ ነኝ ብሎ የመጣው የነበረው እሱን እኮ ሳይቀር አመናጭቃውና ከርታው ነው የሄደችው በፍጹምም፣ እሷም አይደለችም። ታዲያ ከሷ ሌላ ማን አለ? እንደስበታለን አያቴ፣ ድም ብላል ድም ብላልዬ፣ እባክሽ ወይዘሮ ሜላት እኔ ድቃላሽን ይዘች ይዘሽ መተሽ እዚህ አገር ጉድ እንድለኝ አልፈልግም። የከተማው ህዝብ ያን ጊዜ እኔ የወጣሁት ከሰፈሬ እኔ የወጣሁት ተወልጄ ካደግኩበት ቤት እናቴ ቴ ከሰራችልኝ ቤት የወጣሁት በምን ይመስልሻል ብላ ስትል፣ በምንድን ነው እኔ ምን አውቃለሁኝ። ታዲያ ያን ጊዜ እንግዲያስ ቁርጥሽን ወቄ። ምክንያቱም በድግምት ነው እንዲሁም በሟርት ነው ልጇን የጣለቻት እየተባልኩኝ በነበረበት ሰዓት ያን ጊዜ ነው እና አሁን ደግሞ የሰፈሩ ሰው አንቺ ወጣ ወጣ ስትይ፣ እንዴት ነው የቤት አጋጇ በማንኛውም ሰዓት ጭራሽ እነሱ ሲወጡ ጠብቃ የምትወጣው እያሉ ሰፈርተኛው ጉድ እያለኝ ነው። እኔ ችግር የለብኝም። አንቺ ከፈለግሽው ሰው ጋር የመዋል የማደር የፈለግሽውን ወንድ የማግኘት መብት አለሽ፣ ግን አንድም ነገር ልጅ ይዘሽ የምትመጪ ከሆነ ከኔ ጋር ነው ጠብሽ። ስትላት እንዴ እትዬ ደግሞ ምን ሆነዋል? እንዴት ነው ደርሰው ልጅ ላይ ፊት የሚሉት? ቆይ ምን ያደረግኩት ነገር አለኝ ወይስ የተራበ ሰው ስላበላሁ ነው? እኔ እኮ ስለተራበ አይደለም ብቻ ግን አንቺ ዘመዶችሽን ለማየት ሳይሆን ወንድ ለማገኘት እንደምትሄጂ አውቃለሁ። በዛ ላይ እንቅልፍ አጣሽኮ። ማለቴ መቼም የሆነ ሰው ከሆነ ሰው ጋር ሲጀናጀን ነው አይደል እንዴ እንቅልፍ የሚያጣው አንቺ ታዲያ ከማን ጋር እየተጀናጀንሽ ነው? ብቻ ግን ይሄ ነገር በጣም ግራ ያጋባል። ስለዚህ ልታስቢበትና የሆነ ነገር ላይ ልትወስኝ ይገባል ብላለቻት። በጣም ደነገጠች። እረ ትዬ፣ ተረጋጌ። አይ ድም ብላል። በአሁኑ አንቺ ራሱ ተረጋጌ። እስኪ ንገሪኝ እናቴ መታ የማታውቀውን እድማን ብትመጣ አይደል እንዴ ቤቱን ዘግታሹባት የወጣሹ እነ ሰላምዬስ እንዲሁም ደግሞ ምላሴ ምግብስ ቢያሰኘው፣ አሁን ለታኮ እኔ ራሴ ነኝ የምግብ ሰርቼ የሰጠሁት። ስራሽንም ማችላት በይ። አዎ በእርግጥ የወይዘሮ ዘሮ ሜላት ቤት ሁሌም የዋህ የሚጠራቀምበትና ሁሉም ሰው የሚጨዋትበት ነው። ዝሮ ዝሮ ድን ብላል። እኔ የማረጋግጥልሽ ለባዩሽ እንዳልሰጠሽ በደንብ አድርጌ አውቅ ያለሁ። በዚህ ነገር ላመሰግንሽ ይገባል። አሁን ምግብ አዘጋጁልኝና ልሂድ። ምን እትዬ፣ ለምንድን ነው ምግብ የማዘጋጀልሽ? ምን ነው አንቺ ብቻ ነሽ እንደ ሳህን የምታስሪው? ባዩሽ ልጠይቃት ነው። አቶ መስፍን ቁጭ ብድግ አለ። ቆይ ስለምንድን ባዮሽ ነው የምታወሩት? አንቺ ሴትዮ አብደሻል እንዴ? ጭራሽ እሷን ልጠይቅ ልትሄጂ ነው? አዎና፣ ምን ችግር አለው? ማለቴ የስንት አመት ጓደኛ አይደለች? ለምንስ ነው እንደዛ እኔን መበቀል የፈለገችው? እሱን ነገር መጠየቅ እፈልጋለሁ። ሜሉ እንዴ መስፍን፣ አንተ ደሞ ችክ አትበል። እንደዛ ከሆነማ አብሬ ነ የሚሄደው። በቃሉ በቃሉ በመዋሸቱ የተነሳ ዋጋ እየከፈለ ይገኛል። ወይዘሮ ባዩሽ፣ ትሰማኛለህ? እኔ የማከብርህና የመወድህ ለስራህ ነው እንጂ በፍጹም ሌላ ፈልጌ አይደለም። ሲቀጥል፣ አንተ ውሸት ህንቅ ተክነህበታል። እኔ ደግሞ ሜላትን እንደሆነ ከሀስከበ ከበ ከልጅነት እስከ አውቀት ድረስ በደንብ አድርጌ አውቃታለሁ። እንዴት መበቀል እንዳለብኝና እንዴት በደካማ ጎኗ መግባት እንዳለብኝ በደንብ አድርጌ ነው የማውቀው። አንተ ግን እርግብ እንገድያታለሁ ብለህ ዋሻኸኝ። ታዲያ እኳ አጥቻት ነው ምን ማለት ነው? አጥቻት ነው ታውቃለህ። እርግብ እኮ አንድ ነገር ተናገረች ማለት አበቃልኝ። እንዴት እንዴት እርግብ የሆነ ነገር ልትናገር ትችላለች። ምኑነህ ነው እኔ ወንድሜን የምወደውና የማከብረው ያለ አባት ያለ እናት ያሳደገኝ ወንድሜ ነው። እናም አዲስ አበባ ላይ መጥቼ ጥሩ ትዳር አለኝ የሚለውን ነው የሚያውቀው ሱ ባሌ በየቀኑ እንደሚደበድበኝና እኔም ደግሞ እዚህ አይነት ውስጥ እንደገባሁኝ የማይረባ ህይወት ውስጥ እንደገባሁኝ በፍጹም አያውቅም። ከዛም አልፎ ደግሞ ልጁን አምኖ የሰጠኝ ታስተምርልኛለች ብሎ ከገጠሩ እንድትወጣ ብሎ የሰጠኝ ነው እና አንጥቼ እንኳን ላስተምራት ይቅርና ጥሩ ስነ ምግባር እንኳ እንድትይዝ አድርጌ አላሳደግኳትም ብላ አለች። ከወይዘሮ ባዮሽ ጋር ታስራ የነበረችው ሰራተኛ ወጣች እና ሜላት፣ ቆይ እዚህ ደግሞ የምትሰር ያለሽ? ብትል አንቺ ደግሞ የምትሰር ያለሽ? እኔማ ባዮሽን ለማየት ነው። ምን ጭራሽ ባዮሽን? አዎ። ቆይ ልትገልያት ነው ወይስ ደግሞ ልታጽናኛት? ለምኑ? ማለት እስር ቤት ስለነበረች ነው አንቺ ለቅስ እዚህ ምን ትሰሪያለሽ? ቆይ ምን አድርጋሽ ነው? አይ እኔማ እርግብን አሳልፌ እንድሰጣት ገንዘብ ስትብላለችኝ እሰጥሻለሁ ስትለኝ ተዋዋልን እና እናማ ገንዘቡ ሳሰጠኝ ጥይታ ዘነበችብኝ። በዛ ነው የታሰርኩት። እና አንድ ነገር ልነግርሽ ፈልጋለሁ። ምንድን ነው? እርግብ በጣም የዋህና ሚስኪን ልጅ ናት። ነገር ግን ወይዘሮ ባዩሽ በጣም አደገኛ ናት። እናም ብትጠነቀቂያት ይሻላል። ምን? አዎ እውነት ለመናገር እሱን ነገር እኔም በደንብ ተረድቻለሁ። ነገር ግን ያንቺ ለእርግብ ማገዝ ነው። እርግብን እኮ ከልጅነት አጀምሬ አውቃታለሁ። እነሱ ቤት ተከራይቼ በጣም ብዙ ስቃይ አይቻለሁ። ለዛም ነበር ሴተኛ አዳሪነት የገባሁት። እና በባለፈው ያው ያሳሰበኝ የወርቁ ጉዳይ ስለነበረ ወርቁን ሽጠን እኔም ከዚህ አይነት ህይወት ውስጥ እንዲገባ እንዲወጣ ፈልጌ ነበር። እርግብ ግን በፍጹም ለማንም አልተናገረችም እወድሃለሁ አፈቅረዋለሁ ብላ አብረዋን ሶላ እንኳ የተጋፈፈችውን ሰውዬ በፍጹም አልነገረችውም። እናስ እናማሱን አልፈልግህም ብላ እንደከዳችሁ በደንብ አድርጌ ነው የማውቀው። ስለዚህ አንቺን ብትጠነቀቂያት ይሻላል ብዬ ነው ምን። አዎ እባክሽ ወይዘሮ ሜላት አንቺ አውቃለሁ፣ በጣም የዋህና ሚስኪን ሴትዮ እየሆነሽ እንዲሁም ለድሃ ደራሽ፣ ግን ብትጠነቀቂያት ይሻላል ባክሽ። ምንም አታመጣም ከዚህ በኋላ እዚህው ተበሰብሳት እንደሆነ እንጂ አያያይ አይመስለኝም። ዛሬ መታ ነበር ፖሊሷ እና በዋስ ተወጫለሽ፣ ነገር ግን አንድ ጥቃት አደርሳለሁ ብትይ መልሼ ካርቸሌ ነው ማስገባሽ ብላ ስትላት፣ ምንም እንደል መሰላት እና ይልቁንስ መቆጣጠር የምትችሉት እስር ቤት ነበረ እሱም ደግሞ ቢያንስ አምስት ፐርሰንት ከዛ ውጭ ግን እኔን አትቆጣጠሩኝም ብላ በልበ ሙሉነት ነው የተናገረችው። ስለዚህ ተጠንቀቂያት ብላ አለቻት። ወይ ጉድ ይገርማል። ብቻ እንጂ ስለ ወጣሽ ደስ ብሎኛል ብላ ስትል እሺ እንገናኛለን በቅርቡ አለች። ተምቹ ተምቹ እንግዲህ ድንብላል እየተንከባከበችው እንደሆነ ለአሴር ነገረው። አሲር ደግሞ በደንብ ተጀናጀኑ። እመኔ ከርግብ ድንብላል ትሻልሃለያ